በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። ርኅወተ ሰማይ። ይች እለት የሰዎች ሁሉ ጸሎት የሚያርግባት፣ አራተኛው መጋቢ ኮከብ የሚያልፍባት፣ ለሰው ልጅ ከፈጣሪያቸው ጸጋ በረከት የሚሰጥባት ዕለት ስለሆነች ርኅወተ ሰማይ ሰማይ የሚከፈትባት ቀን ትባላለች። አሁን በሰማይ መዘጋት መከፈት ኑሮበት አይደለም የሰው ልጆችን ለመና ቅዱሳን መላእክት ያለ ከልካይ የሚያሳርጉበት አንድም ቅዱስ ሩፋኤል የአመቱን የጸሎት መዝገብ የሚከፍትበት ቀን ስለሆነ እንዲህ ተባለ እንጂ እመቤታችን ድንግል ማርያም ለአጼ ናኦድ እንደ ነገረቻቸው በዚህ እለት ሁሉም ቅዱሳን ስለሚታሰቡ የእግዚአብሔር የምረት መዝገብ ስለሚከፈት ዕለቷን ክብርት ያሰኛታል። በቅዱስ ሩፋኤል አበጋዝነት ወይም መሪነት በዚህች ዕለት ለአመት የሚያበቃ ምህረት ይገኛል። ስለዚህም አባቶቻችን በዚህች ሌሊት ሶስት መቶ ሰላሳ አምስት አቡነ ዘበሰማያት ሲጸልዩ ያድራሉ። በሌላ ወገን ደግሞ የጌታ ዳግም ምጽአቱ መታሰቢያ እንደመሆኗ ትልቅ ትኩረትም ይሰጣታል። ቸሩ ጌታችን ከተከፈተች ገነት ከተነጠፈች እረፍት ሁላችንን የሚያድርሰን። ቅዱስ ሩፋኤል ሊቀ መላእክት ቅዱስ ሩፋኤል በቤተ ክርስቲያን አስተምህሮ ከሰባቱ ሊቃነ መላእክት በደረጃው ሶስተኛ ነው። በመጀመሪያ ዕለት ፍጥረት እግዚአብሔር መቶ ነገድ መላእክትን ፈጥሮ በአስር ከተማ ሲያኖራቸው የቅዱስ ሩፋኤል እድል ፋንታው ራማ ሆነች። በዚያም መናብር ተብለው ለሚጠሩ አስሩ ነገድ አለቃ ወይም መሪ ሆኖ በፈጣሪው ተሹመዋል። በኋላም መጋቢያን በሚባሉ በሀያ ሶስቱ ነገድ ላይ ሹሞታል። ይህች ዕለት በዓለ ሲመቱ ናት። አንድ ቀን ጌታችን ክርስቶስ በደብረ ዘይት ተቀምጦ ሳለ ሐዋርያቱ ቅዱስ ሩፋኤልን እንዲያስተዋውቃቸው ለመኑት። ጌታም ሶስቱን ሊቃናት ሚካኤል፣ ገብርኤል እና ሩፋኤልን ይመጡ ዘንድ አዘዛቸው። ቀጥሎም ቅዱስ ሩፋኤልን ክብርህን ንገራቸው አለው። እርሱም ለጌታ ሰግዶ ለሐዋርያት ብዙ ምስጢርን ነገራቸው። በተለይ ስሙን ለሚጠሩ መታሰቢያውን ለሚያከብሩ የሚደረገውን ጸጋ አብራርቶላቸው አረገ። በመጽሐፈ ጦቢት ላይ ተጽፎ እንደምናገኘው ቅዱስ መልአክ ሰው አዛሪያን መስሎ ጦቢያን ለትዳር አብቅቶ ሳራን አስማንዴዎስን ከሚባል ሰይጣን አድኖ የጦቢትን አይን አብርቷል። በገድላት ቅዱሳን እንደምናየው ለብዙ ቅዱሳን ረዳታቸው ሆኖ ገድላቸውን አጽፏል። ታሪክ እንደሚለው ይህች ቀን ለቅዱስ ሩፋኤል ቅዳሴ ቤቱ ናት። በአራተኛው መቶ ክፍለ ዘመን በቅዱስ ቴዎፍሎስ ዘእስክንድሪያ አማካኝነት ቤቱ ታንጿል። የሚገርመው ደግሞ የታነጸው በአሳ አንበሪ ጀርባ እሴት ላይ ነው። በመልአኩ አጋዥነት ለሶስት መቶ ዓመታት አገልግሏል። ቅዱስ ሩፋኤል መስተፈስሄ፣ ልቦናን ደስ የሚያሰኝ አቃቤ ስራይ፣ ባለመድኃኒት ፈዋሽ፣ መዝገበ ጸሎት፣ የጸሎት መዝገብ መክፈቻ የተሰጠው ሊቀ መናብርት በዙፋኑ ላይ በክብር የሚቀመጡ መላእክት መሪ ፈታሄ ማይፀን የሰውንም ሆነ የእንስሳትን ማህፀን የሚፈታ አዋላጅ፣ ምጥን የሚያቀል ይባላል። ለሰብ ወለ እንስሳ ፈታሄ ማይጸኖሙ አንተ እንዲል ካህኑ መልከጼዴቅን ቅዱስ ጳውሎስ የትውልድ ቁጥር የለውም ለዘመኑም ጥንትና ፍጻሜ የለውም ይለዋል። ሐዋርያው ይህንን ያለው ለወልደ እግዚአብሔር ምሳሌ ሲያደርገው እንጂ ትውልዱ ከነገደ ወላጆቹ ምልኪ እና ለዘላለም ይኖራል። ካህኑ መልከ ጼዴቅ ከሰው ወገን እጅግ ክቡርም ነው። አጼ ዘርዓ ያዕቆብ ሰሊማ ይባላሉ። ገና ከእናቱ ማኅፀን የተመረጠው ቅዱስ ካህን ዓለም ንጉሰ ሳሌም ይባላል የዛሬ አምስት ሺ አምስት መቶ አመት አካባቢ ሴም ባኖረበት ቦታ በደብረ ቀራኒዮ ሃይማኖቱ የቀና ኢትዮጵያዊው ንጉስ አጼ ዘራይቆ በኢትዮጵያ በነገሰባቸው ሰላሳ አራት አመታት ከ አስራ አራት ሀያ ስድስት እስከ አስራ አራት ስልሳ አመተ ምረት ብዙ በጎ ነገሮችን ሰርቷል ሰባ ዓመታት ግን አንዳንድ ጥቃቅን ሰብአዊ ስህተቶችን እየነቀሱ ተሃድሶዎች ስሙን ሲያጠፉት ኑረዋል። ዛሬ ዛሬ ደግሞ የእኛ ቤተሰቦች ተቀላቅለዋቸዋል። እነርሱም ያሉትን ይበሉ እንጂ፣ ለእኛ ግን ዘራይቆ ማለት ለእኛ ጣዖትን አምልኮን ከሀገራችን ለማጥፋት ብዙ ሺህ ካህናትን አሰልጥኖ አሰማርቷል። ሁለተኛ የኑፋቄ ችግርን ለመቅረፍ ጉባኤያችንን አዘጋጅቷል። ሶስተኛ ከአስራ አንድ ያላነሱ መጽሐፍትን በመንፈስ ቅዱስ አጋዥነት ደርሶ ለአገልግሎት አቅርቧል። አራተኛ ብዙ መጽሐፍትን ከውጭ አስመጥቶ አስተርጉሟል፣ በተለይ ተአምረ ማርያምን። አምስተኛ ሰው ሁሉ ለእመ ብርሃን ለመስቀሉ ፍቅር እንዲገዛ ጥረት አድርጓል። ስድስተኛ የእመ ቤታችንን በፍጹም ልቦና ከመውደዱ የተነሳ ዛሬ ድረስ በሀገራችን ድንግል ማርያም የዘርዓ ያዕቆብ መቤት እየተባለች ትጠራለች። ሰባተኛ ብዙ አብያተ ክርስቲያናትን አንጾ ብዙ ስርዓቶችን በሊቃውንት እንዲሰሩ አድርጎ ሌሎች ብዙ በጎ ተግባራትን ፈጽሞ በዚች ቀን አርፏል። ቤተ ክርስቲያን ስለ ውለታቸው ዘርዓ ያዕቆብን እናታቸው ጽዮንን፣ ሞገሳን እና አባታቸው ዳዊት በክብር ታስባለች። ቅዱስ ሰራጴዮን ዘሰንዱ። ይህ ቅዱስ እጅግ የበዛ ሀብቱ ለነያዳያን አካፍሎ ወደ ሌላ ሀገር ሄዶ ለባርነት ተሽጧል። በተሸጠበትም ሀገር በጸሎት ተግቶ ከክህደት ወደ ሃይማኖት መልሷቸዋል። ክብሩን ሲያውቁበትም በተመሳሳይ ወደ ሌላ ሀገር ሄዶ አህዛብን አድኗል። በፍጻሜው ወደ በረሃ ገብቶ በተጋድሎ ኖሮ በዚህ ቀን አርፏል። አምላከ ቅዱሳን የወዳጆቹን ሁሉ በረከት ጸጋ ያብዛልን፣ ለዘላለምም ሰላሙን ይዘዝልን። ጳጉሜን ሶስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ርኅወተ ሃይማኖት ወይም መከፈት፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ መልከ ጼዴቅ ካህን፣ አፄ ዘርዓ ያዕቆብ ንጉሥ፣ ቅዱስ ሰራጵዮን ዘሰንዱድ፣ ቅዱስ አኖሬዎስ፣ ቅዱስ ቴዎፍሎስ፣ አባ ዮሐንስ፣ ቅዱስ ጦቢት፣ ቅዱሳን ጦቢያና ሳራ። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። የዮሐንስ ወንጌል ምዕራፍ አንድ ከቁጥር ሀያ ሁለት ። ወስብሐት ለእግዚአብሔር።